ተማሪዎች ወይም ሰልጣኞች ኦንላይን ገብተው 3400 በላይ ስልጠና እየወሰዱ ኦንላይን ኮርስ እየወሰዱ ያሉበት ሁኔታ ነው ያለው። ወደ 284 ተማሪዎች ይህንን ኮርስ ወስደው በአራቱም ዲፓርትመንት ሰርቲፋይድ ሆነዋል ማለት ነው።